ሰላም ጠና ስለን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስት ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሸዋ አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እነሆ። ጥምር ጦሩ አስደንጋጭ እርምጃ ተወሰደበት። የጋሸና ጥብቅ ምሽጎችም ተደረማመሱ። ጄኔራሉ በአስቸኳይ ከስልጣናቸው እንዲወገዱም ታዘዘ። በፕሬዝዳንቱ ላይ የግድያ ሙከራ ተደረገ። ኢትዮጵያ ለዩኤን ሊወጉኝ ነው ስትል ክስ አቀረበች። ሰባት ባንኮች ተዘረፉ። እስራኤልና ሐማስም በመጨረሻ ተፈራረሙ። አሁን ወደ ዝርዝሩ እንሄዳለን። አብራችሁ ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ሸዋ ተአምር ሰራ። የምዬ ምኒልክ ልጆች ትግላቸውን አጠናክረው እርምጃቸውንም ወስደዋል በጥምር ጦር ላይ ያገዛዙ ጥምር ጦር በከፊል ምርኮኛ ቀሪው በገፍ እጁን ለፋኑ መስጠቱን ቀጥለዋል። በአርበኛ መከታ ማሞ የሚመራው የአማራ ፋኑ ህዝባዊ ድርጅት ነው፣ አፋድ ሸዋ ጠቅላይ ግዛት እዝ በሸዋ መራ ቤቴ በቀጠና በአገዛዙ ወንበር አስጠባቂ ኃይል ላይ የተቀናጀ እርምጃ እየወሰደ መሆኑ ተገለጸ። የጀግናው ሰራዊታችንን ክንድ መቋቋም ያቃተው በአማራ ህዝብ ጥላቻ ያበደው ዘራፊ ቡድን በከፊል በምርኮ ቀሪው ለፋኖ እጅ መስጠቱን ቀጥሏል። ሰሞኑን በቀጠናው እየተካሄደ ባለው የተጠናከረ ዘመቻ አማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አካል በሆነው የአጼ ዳዊት ክፍለ ክፍለጦር በሚዳና ሬማ ከተማ ዙሪያ በከተማው አንድ መቶ አንደኛ አየር ወለድ ክፍለ ጦር ላይ በወሰደው የተቀናጀ ጥቃት ነው። በርካታ የሰራዊቱ አባላትና ሙትና ቁስለኛ ሲሆኑ ከፊሉ የጥምር ጦር አባላት በጀግናው ሰራዊታችን ሊማረክ ችሏል ሲል ገልጿል። የሸዋ መግለጫ የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደጽዮን ኮር የሕግ ክፍል ኃላፊው አርበኛ አበበ አላዩን ጨምሮ ሌሎች ኮርና እና የክፍለ ጦር አመራሮች እጃቸውን ለሚሰጡ ያገዛዙ ጥምር ሰራዊት አባላት አቀባበልም አድርገውላቸዋል። ሸዋ የአባቶቹን ታሪክ በመድገም ላይ እንዳለ ነው እየተገለጸም የሚገኘው። ከዚህ በኋላ የሚመጣውን የመከላከያ ኃይልና እንደዚሁም ልዩ ኃይልና ምንሻ የተባሉ ሚድ መሰመሱትን እጃቸውን በአስቸኳይ ሊሰጡ ይገባልን ሲል ጥሪውን አስተላልፈዋል። በባንኮች ላይ ዘረፋ ተካሄደ። በአማራ ክልል ሰሜን ወሎ ዞን መርሳ ከተማ ነው። በትላንትናው ዕለት የመርሳ ቅርንጫፍ የሆኑ አቢሲኒያ፣ አዋሽ፣ ዳሽን፣ አማራ፣ ሂጃ፣ ቡና እና ዘምዘም ባንኮች ከሌሊቱ አስር ሰዓት ላይ በተመሳሳይ ሰዓት በታጣቂዎች ዝርፊያ መፈጸሙን ነው መረጃዎቹ ከስፍራው የደረሱን። ዳሽን ባንክ ብቻ ከአምስት ሚሊዮን ብር በላይ ሳይወሰድበት እንዳልቀረ የተገለጸ ሲሆን ከሌሎች ባንኮች አጠቃላይ ምን ያህል ብር እንደተወሰደ ለጊዜው የታወቀ ነገር ባይኖርም ከፍተኛ ብር መዘረፉ ነው የተገለጸው ይህንን ስራ ሊሰራ ይችላል ተብሎ የተገመተውም እራሱ መከላከያ በፋኖ ስም በማቀናጀት የሚሰራቸው ደባና ተንኮሎች እንጂ ፋኖች እንዳልሆኑ ሊታወቅ ይገባል የሚሉ መረጃዎች እየወጡ ነው የሚገኙት ፋኖ በተደጋጋሚ ጊዜያት እንዳስመሰክረው ባንኮችን በመጠበቅና ከዘራፊዎች በመከላከል እንጂ በዘረፋ ላይ በታሪኩም አይታወቅም ተብሏል ይሁንና መከላከያ በተደጋጋሚ ጊዜ አንዳንዴ በሃይማኖቶች አንዳንዴ በህዝብ ንብረቶች ላይ ጉዳት በማድረስ ፋኖ ነው ለማለት የሚያደርገው ሙከራ እንደሆነም ሊታወቅ ይገባልም ተብሏል ፋኖ በጎጃምም ታላላቅ እድሎች መጎናጸፉ ነው የተገለጸው ከዚህ ቀደም የአማራ ፋኖን ትግል ለማኮሰስ የሞከሩት ሁሉ አሁን አምነውበታል። የፋኖን ትግል እና የጀግንኖት ውለውን ጭምር ሳይቀር እየዘገቡትም እንደሚገኝ ነው የተገለጸው። ማርቲን ፕላውት ከዚህ ቀደም ከህዋት ጋር ሆኖ በተለይም የአማራውን ትግል ለማኮሸሽ ቢሞክርም አሁን ግን ተቀይረዋል። በዓለም ህዝብ ታሪክ ውስጥ ህዝብ እንደ ህዝብ መከራ ውስጥ ሲወድቅ ጭቆና፣ ብዝበዛ እንዲሁም የህሉና አደጋ ላይ ሲወድቅ ትውልዱን አስተባብሮ ከገጠመው የሁሉና አደጋ ብዝበዛና ጭቆና የሚያወጣ አቤታዊ መሪ ያስነሳል። ኒልሰን ማንዴላ ለደቡብ አፍሪካ፣ ማተበ ጋንዲ ለህንድ፣ ኩያሚ ኒኮሆማ ለጋና፣ ቶማስ ሳንካራ ለቡርኪና ፋሶ፣ ሳሞራ ሚሽን ለሞዛምቢክ ወዘተ አስነስቶ ጸረ ኮሎኒያሊዝም ጭቆናና ብዝበዛን ለማስቆም ህዝባዎቹን አስተባብረው ለድል የበቁ መሪዎች መካከል የሚጠቀሱ እንደሆኑ ነው የተገለጸው በዚህም ዘመን የአማራን ህዝብ የገጠመውን የህልውና አደጋ ለመቀልበስ ህዝባችንን አንቅቶ አደራጅቶና አስታጥቆ ህልውናቸውን ለማረጋገጥ ለምናደርገው አቤታዊ ትግል የመሪነት ሚናውን በአስተማማኝ ሁኔታ እየተወጡ በርካታ የፋኖ አመራሮች እንዳሉ ነው የተገለጸውም። የበረሃ አናብስት ዛምበረሃ ብርጌድ የጥላትን ኃይል ሙትና ቁስለኛ አደረገውም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ነው። ደጀን ወረዳ ጉብያ ከተማ በመግባት የጠላትን ኃይል ላይ ሙትና ቁስለኛ ማድረግ እየተቻለው በደጀን ወረዳ ጉብያ ከተማ ከምሽቱ አንድ ሰዓት ተኩል ድረስ ከቆየ ውጊያ ባገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱም ታውቋል። በዛምብራ ብርጌድ የተደቆሰው ያገዛዙ ሰራዊት ሲተኩስ ማደሩ ታውቋል። ይሁን እንጂ ፋኖ እንኳንም እንደነዚህ አይነት መሳሪያዎችንና ሌሎች ጉዳዮችን ቢመጣ ወደኋላ ላይመለስ ቆርጦ ቃል ገብቶ መነሳቱ ነው የተገለጸው። በጋሸና የሚገኙ ምሽጎች ተደረማመሱ የአማራ ፋኖ ምስራቅ አማራ ቀጠና ምኒሊክ ዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፋንታው አስታውቋል። የህዝብ ግንኙነት ኃላፊው እንደገለጸው ከሆነ በሰሜን አማራ ቀጠና በላይ ዘለቀዝ የሜጅር ጀነራሉ ዋንተ አባተ ኮር አሃድ የሆነው ክፍለ ጦሮች ወደ ተቆጣጠሩባቸው ከተሞች ከፍተኛ ኃይል አሰልፎ ጠላትን ለማጥቃት መሞከሩን፣ ይህንንም ጦር በመከላከልና በመልሶ ማጥቃት ወደ መጣበት በመመለስ አስደናቂ ጀብዱ መፈጸሙን አርበኛው በማብራሪያው ገልጧል። ስሙኑን ምዕራብ አማራ ቀጠና ቴዎድሮስ እዚህ ዞንና ወረዳ ከተሞችን እየተቆጣጠረ ያለበትን ሁኔታ መኖሩን በመግለጽ አዲስ ዓለም ከተማን ለመውረድ በጅጋና በደንበጫ ከተማ በብረ ለበስ በዙ ሶስትና በከባድ መሳሪያዎች ታጅቦ የመጣውን የጠላት ኃይል በመከላከልና መልሶ በማጥቃት ተቀጥቅጦ መመለሱን ነው ያሳወቀው። ፋኖ ከጊዜ ወደ ጊዜ ራሱን እያደራጀ በወታደራዊ ኃይልም እያጠናከረ የመጣ መሆኑ ሊታወቅ ይገባል ያለው ፋኖ ነው። የህዝብ ግንኙነት ኃላፊ በምስራቅ አማራ ቀጠና ምንልክዝም ዝም በአርበኛ አደም አሊ የታወጀው ዘመቻ መቀጠሉና የዞኑ ከተማዎች የወረዳ ከተሞች በርካታ የሚባሉ ወታደራዊ ገዥ መሬቶችን ከሰሜን አማራ ቀጠና መቆጣጠር መቻሉንም ገልጸዋል። ሙጃ ገዢ የሚባል ያገዛዙ የዘመቻ ስምሪት ማዘዣ በርካታ ቀጠናዎች አስተሳስረው ይመሩ የነበረበት ቦታ እንደነበረ የገለጸው አርበኛው እሱን መቆጣጠራችን ነው ጠላት እንዲፍረከረቅ ያደረገው ሲልም አስታውቋል። መከራከሪያ ይጠቅመኛል ብሎ ያስቀመጣቸው ምሽጎች ድረማምሰን በመግባት ነው ጠላት የተሰበሰበበትን ገዢ መሬት ጋሻ መሆኑን፣ ይኸውም ስትራቴጂክ ቦታ ወደ ተለያዩ አቅጣጫዎች የሚወስድ የዘመቻ ስምሪት መነሻ መሆኑን ምሽጎቹን ሁሉ በመሰባበር ከተማውን የተቆጣጠረ ቢሆንም በቀጣይ ሁሉንም ወታደራዊ በላይነት ለመያዝ ትግላችንን አጠናክረን እንቀጥላለን ሲል ነው የገለጸው። በጋሸና ምሽጎች ሲሰበሩ በየመጠጥ ቤቱ ተቀምጦ የነበረ ስለ ንቦ ነው የተሰለበ ሰራዊት መሳሪያውን እየጣለ ሲሸሽ የነበረበት ሁኔታን መታዘቡን የገለጸው አርበኛው በእግረኛ ያጣውን ድል የመጨረሻ አቅሙን በመጠቀም ተደጋጋሚ የድሮን ጥቃት መፈጸሙ፣ ነገር ግን የፋኖ ኃይል ከፍተኛ ጥንቃቄ ስለሚያደርግ ጉዳት እንዳልደረሰበትና በዘፈቀደ የሚጣለው ድሮን ንጹሃንን እየጎዳ እንዳለም

ሰባ መኪና የሚጠጋ የአገዛዙ ኃይል ሬሽን በከኩታበር ወደ ግሸን ጠዋት ላይ ጀምሮ እያንቀሳቀሰ መሆኑን ከስፍራው የደረሱን መረጃዎች አመላክተዋል። በተደጋጋሚ ጊዜ ሽንፈት እየደረሰበት ያለው የመከላከያ ኃይል አሁን ግራ ሲጋባ፣ በምግብ እጥረት ሲሰቃይ የነበረውን የመከላከያ ኃይል በምግብ በኩልም በጦርነትም ጉዳት ላይ ደርሶብናል የሚል አቤቱታ ከጦር አዛዦቹ በመምጣቱ ምክንያት ወደ ሰባ መኪና የሚጠጋው የአገዛዙን ኃይል ኦፕሬሽን ከኩታበር ወደ ግሽን ማጓጓዙ ነው የደረሰው። ፋኖም ጉዳዩን ትኩረት ሊሰጠው ይገባልም ተብለዋል። አሁን ወደ ሌሎች ዜናዎች እናመራለን። ኢትዮጵያ ኤርትራና ህዋት ጦርነት ሊከፍቱብኝ በቅንጅት እየሰሩ ነው ስትል ከሰሰች። በወልዲያ በተፈጸመው ጥቃት ተሳትፈዋልም አለች። በተለይም ኤርትራና ህዋት የኢትዮጵያ የውጭ ጉዳይ ሚኒስትር፣ የኤርትራ መንግስት እና ህዋት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያ ለመውጋት እየሰሩ ሲል ነው የከሰሰው። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማ ለመያዝ በፋኖ ታጣቂዎች በተፈጸመው ጥቃት ውስጥ ሁለቱ ተዋናዮች ተሳትፈዋል ሲልም ገልጠዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ በጻፉት ደብዳቤ ነው። በኤርትራ መንግስትና በህዋት አንጃ መካከል ያለው ቅርጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ በደብዳቤያቸው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጁ ነው ሲሉም ነው የገለጸው። ሁለቱም ተዋናያኖች የግጭቱን አድማስ ለማስፋት እንደ ፋኑ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብ እና በመምራትም ከሰዋል። የሚኒስትሩ ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያ ወልዲያ ግጭቶች መከሰታቸውንም ጠቁሟል። እነዚህ ድርጊቶች በፌዴራል መንግስት በህዋት መካከል የተደረገ የፕሪቶሪያውን ስምምነት መጣስም ነው ሲል ገልጿል ደብዳቤው ኤርትራን የነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለትም ነው የወቀሰው። በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካኝነት ግጭት እያካሄደችብኝ ትገኛለች ኤርትራ ሲልም አክሎ ክሱ አጠናክረዋል። በኢትዮጵያ መንግስት የቀረበውን ክስ በተመለከተም ህዋት ምላሽ ሰጥቶበታል። በምርጫ ቦርድ እውቅና የተሰረዘው ህዋት የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራና ህዋት በጋራ በመሆን ኢትዮጵያን ለመዋጋት እየተዘጋጁ ነው በሚል ለተባበሩ መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒ ጉተሬዝ ደብዳቤ መጻፉን ተከትሎ ነው። ህዋት በበኩሉ ለአንቶኒዮ ጉተሬዝ እና ለሌሎች ተቋማቶች የምላሽ ደብዳቤም ጽፏል። ከደብዳቤው እንደተረዳነው ከሆነ የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶታል። የተፈናቀሉ ወገኖችን መመለስ አልቻለም። የትግራይን ሉዓላዊነት መሬቶች በመከላከያ ሰራዊት ድጋፍ እና በሌሎች ታጣቂዎች ተወሯል። የፌዴራል መንግስት በወልቃይት እንዲሁም በአፋር በራያ አካባቢ ታጣቂዎች እየደገፈና እያደራጀ መሆኑንም ጠቅሷል። አንዳንድ ተቋማቶች ወልዲያ በአማራ ክልል ስር አድርገው መግለጫ እየሰጡ ነው ሲልም ነው የገለጠውም ከኤርትራ ጋር ያለውን ግንኙነቱን በተመለከተ የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ዓለም አቀፋ ሚና እያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ከኤርትራ ጋር በነበረን ውጥረት ምክንያት ጽምዶ ግንኙነቱን በጽኑ እየተቃወመ ይገኛልን ብሏል። ህዋት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለው የፌዴራል መንግስቱ ውንጀላ ከእውነት የራቀም ነው ብለዋል። ብሔራዊ ምርጫ ቦርድ የህዋትን እውቅና እንዲመልስ የጠየቀ ሲሆን አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱም ጽኑ አቋማለን ሲልም ገልጧል። የኢትዮጵያ አየር ኃይል ሀገራዊ ግዳጁን በብቃት እየተወጣ ነው ሲል ሌትናል ጀነራል ይልማ መርዳሳ ተናገሩ። የፊትሪ አየር ኃይል ዘመኑን የዋጀ ቴክኖሎጂ በመታጠቅ ብቁ ሰራዊት በማፍራት ሀገራዊ ግዳጁን በብቃት እየተወጣ መሆኑን የአየር ኃይል ዋና አዛዥ ሌትናል ጀነራል ይልማ መርዳሳ ናቸው የተናገሩት። በአየር ኃይል አካዳሚ መሠረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን የማስመረቅ ስነስርዓትም ተካሂደዋል። በዚህም ሁለት መቶ ሰላሳ መሠረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን አስመርቋል። በዚህ በተጨማሪ ለመኮንኖቹ ማዕረግ ሹመት የማልበስ ስነስርዓትም ተከናውነዋል። በዚህ ወቅት ነው የፌዴራል አየር ኃይል ዋና አዛዥ ሌተና ጄኔራል ይልማ መርዳሳ እንደገለጹት አየር ኃይል ግዳጆቹን በብቃት ይፈጽማል ሲሉ የገለጹት። ሀገር እያከናወነች ያለው የልማት ስራ ያለምንም የጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተና ጄኔራል ይልማ መርዳሳ የሰው ኃይልን በማጠናከርና ዘመናዊ መሳሪያን በመታጠቅ ሰራዊቱ ግዳጁን በብቃት እየተወጣ ይገኛል ሲሉ ነው የገለጹት። ይሁን እንጂ የጄኔራሉ ንግግር የተመለከቱ አንዳንድ ታዛቢዎች እውን ኢትዮጵያ እንዲህ አይነት ሰዎችም አሏትን የሚል ጥያቄ አንስተዋል። ሀገር እየታመሰች ችግሮቹ እየበዙባት በተለይም በአማራ ክልል እየተፈጸመ ያለውን የጦርነት ሁኔታ የሚያዩ እጅግ ቁጥሩ የበረከተ የመከላከያ ኃይልም የአየር ኃይል እጁን እየሰጠ ባለበት በዚህ ሰዓት እንዲህ አይነት ነገር መናገሩ ተገቢነት የሌለውና ለሰላሙ ጉዳይ ዛሬም ቁርጥኝነት የሌላቸው ንጹህ የኢትዮጵያ ሕዝብ እርስ በርስ ለማጫረስ እየተነሳ እንቅስቃሴ ነው ሲሉም የጄኔራሉን ንግግር አጣጥለውታል። አሁን ወደ ውጭ ዜናዎቻችን እናመራለን። ኤርትራ ፕሬዚዳንት ኢሳያስ ሌተና ጄኔራል ታደሰ ወረደ ከስልጣን እንዲነሱ ማዘዛቸው ተሰማ። ፕሬዚዳንት ኢሳያስ አፈወርቄ ጀኔራሉ ከስልጣን እንዲወገዱ ትእዛዝ መስጠታቸው የተሰማ ሲሆን ኢሳያስ ትእዛዙን የሰጡት ለህዋት እንደሆነም ተነግሯል። ይህንን ምስጢር ያጋሩት ደግሞ ከወራት በፊት የፊልድ ማርሻል አማካሪ ሆነው ተሾመዋል በሚል ስማቸው የተነሳው ጀነራል ጻድቃን ናቸው። ጀኔራል ጻድቃን ከዚህ በተጨማሪ ስለ ፋኖ ኃይሎች እንቅስቃሴ ያልተጠበቀ አስተያየትም ሰጥተው እንደነበር አይዘነጋም። ጀኔራል ታደሰ ወረደ የ መወገድ አደጋ እንደተደቀነባቸውም በአሁኑ ወቅት ከመቀሌ ሸሽተው አዲስ አበባ የሚገኙ ሌተና ጀነራል ጻድቃን ገብረትንሳኤ ገልጸዋል። ህዋትና ሻቢያ ጀምረውታል የተባለውን ጥምረት ለማጠናከር ጀነራል ታደሰ ወረደ እንቅፋት ሆነዋል የሚል ግምገማ እንዳለባቸውም ጀነራል ጻድቃን አዲስ በሰጡት ቃለ መጠይቅም ተናግረዋል። ኤኳዳር በኢኳደር ፕሬዝዳንት ላይ የግድያ ሙከራ ተደረገ። ጥቃቱ የተፈጸመው ፕሬዝዳንቱ ኖቢያድ በደቡብ ካናዳ ግዛት አዳዲስ የመሰረተ ልማት ፕሮጀክቶች ለማስመረቅ ሲደርሱ እንደነበረ ነው የተገለጸው። በፕሬዝዳንቱ አመራር ላይ ከፍተኛ ጥላቻ ያላቸው የኢኳዶራር ዜጎች ይህ ፕሬዝዳንት መወገድ አለበትም ብለዋል። መጨረሻም እስራኤል እስራኤልና ሐማስ ለረጅም ጊዜ ሲጠበቅ የነበረውን የተኩስ አቁም ስምምነት ተስማሙ። የእስራኤል ሐማስ ረጅም ጊዜ ሲጠበቅ የነበረውን በጋዛ ጦርነት እንዲያበቃ በፕሪቶሪያው ዶናልድ ትራምፕ የቀረበውን የመጀመሪያው ዙር የተኩስ አቁም ስምምነት መስማማታቸው ነው የተገለጸው። በስምምነቱም ሐማስ እስረኞቹን የእስራኤል ታጋጆችን ለመለወጥ ስምምነት ላይ ደርሷል። በዚህም ሐማስ በዚህም ሐማስ በሕይወት ያሉ አርባ የእስራኤላውያን የሐማስ ታጋጆችን በሰባ ሁለት ሰዓት ውስጥ እስከ ቀጣይ ቅዳሜ ለመልቀቅ የተስማማ ሲሆን እስራኤልን በበኩሏ ጦርዋን ከጋዛ ለማስወጣት መስማማቷን ሮይተርስ ዘግቦታል። 67 ሺህ ሰው ያለቀበት የጋዛ ደም አፋሳሽ ጦርነት ያስቆመው በሚል ተስፋ የተጣለበት ስምምነት በፍልስጥማውያንና እስራኤላውያን ዘንድ ከፍተኛ ደስታን ፈጥሯል። ክብራን ተመልካቾቻችንና አድማጮቻችን ለአሁኑ አቀረብኩላችሁ የዘውድ ሾው ዜናዎችን እነዚህ መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውድ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝን ዜናዎቻችንን በዚህ ቋጨን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውድ መንግስት የነበርኩኝ፣ በቀጣይ ዝግጅታችን እስከምንገናኝ፣ ሰላም ጤና